እሱ ባለው እባላለሁ ፎሎው በማድረግ ቤተሰብ ይሁኑ። እንግዲህ ከዚህ በፊት እንግዲህ ብዙ ቴክኖሎጂዎች አማርኛ ላይ ትንሽ ደካማ ናቸው የሚል እምነት አለን ብዙዎቻችን። እኔም እሱን ነገር እጋራለሁ። ምንድነው ነገሩ? ለምሳሌ የቴክኖሎጂ አድቫንስመንት ሲኖር ለምሳሌ በተለይ ኤአይ ሲመጣ አማርኛ ላይ ያን ያህልም አይደሉም። አሁን ግን እጅግ በጣም የሚገርም ነገር እየተፈጠረ ነው ለምሳሌ ጀሚናይ የሚባለው የቻትቦት እጅግ በጣም የሚገርም የሆነ አማርኛ የመጻፍ በተለይ ደግሞ ጽሕፈት ላይ የመጻፍ ካፓብሊቲ ያለው። እሱ እንግዲህ የመጀመረው ቴክስት ጀነሬሽን ነው። እንግዲህ ቴክስት ጀነሬሽን ላይ እጅግ በጣም የሚገርም ለውጥ መጥቷል፣ አማርኛ ላይ ማለት ነው። ሁለተኛው ደግሞ ምን አይነት ለውጥ መጥቷል? ስፒች ሪኮግኒሽን፣ አማርኛ ስፒች ሪኮግኒሽን እጅግ በጣም የሚገርም ነው። በተለይ በቮይስ ታይፕ ለማድረግ ብትሞክሩ ጂቦርድ የምትጠቀሙ ሰዎች የጉግል ኪቦርድ ማለት ነው። እሱ እጅግ በጣም ጥሩ ነገር ነው። በጣም ብቻ ኩሉ ለምሳሌ አማርኛ ተናግራችሁ መጻፍ ትችላላችሁ። በእርግጥ ስተታይ ስራ ማለት አይደለም ግን በጥንቃቄ እየተናገርን በአማርኛ ታይፕ ማድረግ ይችላል። በተለይ ደግሞ ይሄ ሰዎች በእጃቸው መጻፍ የማይችሉበት ሁኔታ ውስጥ ለሆኑ ሰዎች እጅግ በጣም ጥሩ ነው ብዬ አስባለሁ። ሌላው ደግሞ ታይፒንግ ታይፕ ስናደርግ ጂቦርድን ለምሳሌ ስንጠቀም ታይፕ እንደዚህ በእጃችን የጂቦርድ ኪቦርድ ላይ ታይፕ የምናደርግ አማርኛ በደንብ አድርጎ ይጽፋል። እነዚህ ነገሮች የጉግል ኪቦርድን በመጠቀም እንመልከታቸው። የመጀመሪያው ያልኋችሁ ቴክስት ጀነሬሽን ነው። እሱን ደግሞ ቸክ የምናደርገው ጄሚናይን በመጠቀም ነው። ጄሚናይን ሰርች እናድርገው። እንግዲህ አማርኛ የመጀመሪያ ያልኋችሁ ቴክስት ጀነሬሽን ነው። ቴክስት ጀነሬሽን ላይ እንግዲህ ጄሚናይ ምን ያህል ጥሩ እንደሆነ እንመልከት። እንግዲህ የሆነ አማርኛ ጻፍ ለምሳሌ እንደምን ዋልክ ልበለው። ለምሳሌ እንደምን ተሳተፉ መሰለኛል። እንደ እንደምን እንደምን አለህ ልበለው። በቀላሉ እንደምን አለህ ብዬ ጽፍለት። አሁን በደንብ አማርኛ ያወራኛል። ደህና ነኝ ስለጠየቀኝ አመሰግናለሁ። አንተስ እንዴት ነህ? በጣም የሚገርም አማርኛ ነው ይሄ፣ በጣም ደስ የሚል አማርኛ ተመልከቱት። እንግዲህ አሁን ምንድን ነው ያደረግነው? አንደኛ ቴክስት አንደርስታንዲንግ አለ ማለት ነው። አማርኛን ቴክስት አንደርስታንድ የማድረግ ብቃት አለው። ምናልባት እንግዲህ አይዶ ነው በጣም ዲቴል እርግጠኛ አይደለሁም፣ ነገር ግን ትራንስሌሽን እንደሚጠቀም ነው መረጃው ያለኝ። ያ ማለትም የእንግሊዝኛን ቴክስት ወደ አማርኛ ትራንስሌት በማድረግ አንደርስታንድ እንደሚያደርግ ነው እኔ የማስበው። እንግዲህ በሚገርም ሁኔታ መልሶናል። በነገራችን ላይ ከዚህ በፊት ቪዲዮ ሰርቻለሁ። በጣም አማርኛ በደንብ መናገር ይችላል ጀሚናይ። እንግዲህ ደብዳቤ የምጽፉለት ወይ ደግሞ የእንግሊዘኛ ትልቅዬ ቴክስቶችን ወደ አማርኛ እንዲያስረዳቸው ብጠይቁት በደንብ በሚገርም ሁኔታ በደንብ ያስረዳቸዋል፣ ይነገራቸዋል። አማርኛ መጻፍ ይችላል። ይሄ እንግዲህ ያልኋችሁ አማርኛ ቴክስት አንደርስታንድ፣ ቴክስት አንደርስታንዲንግ ወይም ደግሞ ቴክስት ጀነሬት ማድረግ የምጽፉለትን ቴክስት አንደርስታንድ ማድረግ እጅግ በጣም ፕሮግረስ መኖሩ ነው አማርኛ ላይ የሚያሳየው። ሌላው ያልኳችሁ ደግሞ ቮይስ ታይፒንግ ነው በአማርኛ። ለምሳሌ ቮይስ ታይፕ ማድረግ ይችላል ወይ የሚለውን እንሞክር። እዚህ ጋር እንግዲህ ስንት ስንለው እቺ ጋር እንደምታዩት መቀየር ይችላል። ለምሳሌ እዚህ ጋር እንመልከት ቋንቋውን እንደምንቀየር እዚህ ጋር እንደምታዩት ሃ ይላል አማርኛ ይላል ማለት ነው። ገብቷችኋል አይደለ? ስለዚህ አሁን ታይፕ እያደረግን ያለነው በእንግሊዘኛ ነው። እንግሊዘኛ ከሆነ እንግሊዝኛ በደንብ ይጽፋል ይሄ ምንም አይነት ጥርጥር የለውም ግን በአማርኛ ለምን አልሞክረውም ሰላም እንደምን አለህ እኔ ደህና ነኝ በእውነቱ አንተ መኖርህ የሚደነቅ እና ደስ የሚያሰኝ ነው ምንም ስህተት አልሰራም። ተመልከቱት፣ እንግዲህ ምን ያህል ስፒች አንደርስታንድ እንደሚያደርግ መለሰልኝ፣ አደለ እኔም ደህና ነኝ፣ ስለ ደግነትህ በጣም አመሰግናለሁ። እርስዎን መረዳት መቻሌ መርዳት መቻሌ ብዬ ላንብበው፣ በጣም ደስተኛ ነኝ። ማንኛውም ጥያቄ ካለውት ይጠይቁኝ፣ እኔ እዚህ አለው፣ አለኝ። ምንድ ያልኩት አሁን በድምፅ መናገር፣ በድምፅ እየጻፈ ነው ማለት ነው። በምን በአማርኛ እኔ አሁን ኮንሰፕቱ አማርኛን መቻሉ ነው። በጣም ደስ የሚል ለውጥ አለ ማለት ነው። ሌላው ደግሞ ቅድም ያነሳሁት ጉዳይ ምንድነው? በእጅ ታይፕ ማድረግ ነው፣ ሀንድ ታይፒንግ በሀንዳችን በእጃችን በፊንገር ምናምን መጻፍ ማለት ነው። which is በጣም ደስ የሚል ፕሮግረስ ማለት ነው። ሶ ጉግል ላይ በጂ ቦርድን ያልኋችሁ፣ እዚህ ጋር እንሂድ፣ እዚህ ጋር እንሂድ። እዚህ ጋር እንግዲህ በእጅ ጻፉ ይላል ማለት ነው። አይ ሚን አሁን እንግዲህ የኛ እውቀት ነው እንጂ ኦልሬዲ ጉግል በደንብ መጻፍ ይችላል፣ ታይፒንግ አንደርስታንድ ማድረግ ይችላል። እኛ ከተሳሳትን ተሳሳትን ነው። ለምሳሌ ሰላም አይ ቲ የራሴ ስህተት ነው እኔ ብዬ አስባለሁ። ሰላም እንዴት እንዴት አ እንዴት የራሴ ስህተት ነው በዛ ይጽፍ። እንዴት ነህ? የሚገርም ነው አይደል እንዴ ብንቻ ሁሉ ዘባለ ለምሳሌ እኔ በጣም ደህና ነኝ። የሚገርም አራት ነጥብ የሚጽፋል በደንብ ይጽፋል። እና በጣም የሚገርም ፕሮግረስ አለ። እንግዲህ ሶስቶችን አይተናል። እንግዲህ አማርኛ ላይ እጅግ በጣም ጉግል በተለይ በጣም የሚጋርም ኢምፕሩቭመንት አሳይቷል። አመሰግናለሁ። ፎሎ በማድረግ ቤተሰቦቻችንን እናስፋ።